ታዲያ ከአንድ እናት ከአንድ አባት ያልተወለዳችሁ ከሆናችሁ እንዴት በዚህ እድሜያችሁ አብራችሁ አንድ ቤት ትኖራላችሁ? ይሄ የብዙዎች ጥያቄና ሀሳብ ነው። ውድ ቤተሰቦቼ ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን፣ እንዲሁም ኤርትራውያን የቻኒ ቤተሰቦች እንዴት ናችሁ? ደህና ናቸው? ሁሉ ሰላም ሁሉ መልካም። እኔ ጋር ሁሉ ሰላም ሁሉ መልካም እናንተ ጋም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረግኩኝ ቪዲዮውን ስጀምሮ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችውን ሀሳብ አስሴት በኮሜንት እንድሰጡኝ እያልኩኝ እንግዲህ ትናንትና በያቡ ቤት አንድ ቪዲዮ ተለቆ ነበረ። ማታ አላየሁም አጋጣሚ ሆኖ ማለት ነው። እንግዲህ ዛሬ ጠዋት ለማየት ሞክር ያለውኝ ከኮሜንቶችም ሆነ ከእነሱ ንግግር የታዘብኩትን ወደ እናንተ ለማድረስ ወደድኩኝ ማለት ነው። እስከ ቪዲዮ መጨረሻ አብራችን ቆይ፣ ውድ ቤተሰቦቼ። እንግዲህ ከሰሞኑ ታውቃላችሁ የአብሄዱና ቤኔ ከባድ ጸብና ጭቅጭቅ ውስጥ ነበሩ። እኛም ከእነሱ ጋር የራሳችንን ሀሳብ በየቪዲዮ ስር ኮሜንት ስናስቀምጥ ነበረ። እንዲሁም ደግሞ እኔም በራሴ ዩቲዩብ የራሴን ሀሳብ ስሰጥ ነበረ። በትናንትናው እለት የሰማነው ነገር ያ በእርግጥ ሕይወት ያሳዝናል። የብዙዎችን ሕይወት ነው የአጋራሽን ይሄ ግልጽ ነው። መወለድ ቋንቋ ነው እናውቃለን። መወለድ ቋንቋ ነው። ማንም ሰው ቢሆን አብሮ አድጎ ወንድማማች እህትማማች ይባላል። ይሄ ያለ ነገር ነው። ነገር ግን ብዙዎች ጥያቄ የሚሆንባቸው እኔም ጭምር እንኳን ያልተወለደ እንደዚህ በእድገት ቀርቶ በወንድምና እህት እንኳን ለአቅመ አዳም ከደረሱ በኋላ ብቻቸውን አንድ ቤት እንዲያድሩም ሆነ እንዲኖሩ አይመከርም። ምክንያቱም ሰው ሰይጣን ክፉ ነው። በየትና እንዴት እንደሚገኝ አታቁም። እኔ ለመናገር ቢከብደኝም ከአጎታቸው ልጅ፣ ከአክስታቸው ልጅ የወለዱ በጣም ብዙ በአካባቢ ሰዎችን አውቃለሁ። ወላጆቻቸው በመዘናጋት ወይም ደግሞ ነገሮቹን በቃ እንደ ቀላል በመያዝ አብረው እንዲተኙ አድርገው ያኔ ሰይጣን መጥፎ ነው። የሚፈጠረውን ነገር አታቁም። አያችሁ። ስለዚህ ሰይጣን ይፈትናል እና ብዙዎችን ጥርጣሬ ውስጥ እንዲገቡ ያደረጋቸው እህትማ እህትና ወንድሜት ጋር ካልሆኑ አብሮም ቢያድጉ አብሮ በዚህን ያህል ጊዜ መኖር አንድ ቤት ውስጥ መኖር የለባቸው። ምን አዲስ አበባ ታውቃላችሁ። አንድ ቤት እንደሚኖሩ እያሳዩን ነበር። ና ወደ ቤት ተመልሽ ምናምናም ሲል ነበር ያ አንድ ቤት ቤኒ ማለት ነው። ና አንድ ቤት እንደሚኖሩ አሳይተውናል። እስኪ ኮሜንት ና አንብብና፣ ከኮሜንቱ ደግሞ እኛም የራሳችንን ነገር እንትንላለን። በዚህ ቪዲዮ ግን አብዛኛው ሄሉ ና የሰደባቸዋት ምክንያታችሁ ባይገባኝም ማለት ማለት ያን ያክል የሚያሰድባት ነገር ምን አለ በጣም ስለተበሳጨች ና ያደረጓት ነገር ከዚህም በላይ ሌላ ውሸት ይኖራል ብላ ስለምታስብ እኔ እናንተ ብዱ ልናደርገው የምንችለውን ነገር ነው የተናገር ነው። እኔ ሰዎች አሁን ልክ ሄዱ እንዳለችው ቀለል ላድርገው ይሄን ነገር። በወቅቱ እኔ እህቱ ነኝ፣ ግዴታ ካሜራ መደቀን እኳ አይጠበቅባቸውም። እኔ እህቱ ነኝ፣ እሷም እሱም ወንድሜ ነው። ነገር ግን ከአንድ አባት ከአንድ እናት የተወለድን አይደለንም። ሰውን በነገራችን ላይ ራሳችሁ ለሰው ስታስተዋውቁ ትክክለኛ ማንነታችሁን አስተዋውቁ። የተደበቀ ነገር አይኖራችሁ። ማንም ሰው የሚጣበ ህይወታችሁ ውሸት ውሸት ነው እኔ ከዚህ በፊት በጣም ታዋቂ ዩቱበር ናት፣ ገባችሁ? ምሳሌ ልንገራችሁ። ታዋቂ ዩቱበር ናት ና በጣም ጉረኛ ናት ሲበዛ፣ ያለኝ ያለኝ ያለ ይሄ ነው የምታበዛው ማለት ነው። እና በቃ ሁለት ቤት እንዳላት ነገረች ምናምን ምናምናምናምናም። በኋላ ላይ ግን እዛው ግቢ ተከራይተው የነበሩ ሰዎች አጋጣሚ ሄጅ ዛ ቤት ውስጥ ልጠይቃት ምናምን፣ እሷ በሌለችበት የቤቷ ባለቤት አለች አልኩኝ ማለት ነው። ውሸት ምን ያክል እንደሚያዋርድ ነው የምነግራችሁ። ማን ናት የቤቷ ባለቤት ሰዎች እኮ እዚህ አይኖሩም ነው ያሉ። እንዴት ሳሎን ያሉ ማን ነው ስላቸው፣ ተከራይ ናት፣ እሷም ተከራይ፣ እኛም ተከራይ ያሉ። ከዛ ቤት ለቀቀች በሆነ ጊዜ ማለት ምንም እኮ ሳይኖራት ነው የምትጎርሩ። እኔ ይቺ አሁን ትልቋ ምሳሌ ናት እየነገርኳችሁ፣ እና ውሸት ጥሩ አይደለም ሲጀመር ማለት ነው። ለምን በህይወታችን ላይ በዋሸን ቁጥር የምንወዳቸው ነው የምንፈልጋቸውን ሰዎች እያጣን ነው የምንሄደው፣ ገባችሁ? ስለዚህ ውሸት አስፈላጊ አልነበረም። ነገሩ እንዲጋነን እንዲካበድ ያደረገው እናንተ ሄሉን ዋሽታችኋት መቅረባችሁ ነው። ብዙ ውሸት እየታየ ነው። ነገ ደግሞ ከረም ብላችሁ ፍቅረኛሞች ነበር የምትሉ ነው የሚመስለኝ። ሰው ነን ሁላችን፣ የምንገምተው ግምት ነው። ገባችሁ ስለዚህ ምንም ሰው ቢገምት ካመጣችሁት አንጻር ስለሆነ አይፈረድባችሁ። እኛ ላይ መፍረድ የለባችሁ ማለት ነው። ያ ብዛሬ ነው ሰብስክራይብ ያደረግኩሽ። አይዞሽ እህቴ፣ እኔም እህት ሊሆንሽ፣ በእምነት ባንገናኝም ለሰው መልካም መሆን ምንዋ ምንም ዋጋ አያስከፍልም። የኔማር አስለቀሽኝ። እሷ እስከዊና ጋ ወንድምና እህት ነን ስት ያልነበረ በስንት ጊዜ በኋላ አይደል ያሳወቁት እኮ። ይህ አሁን እኮ ሄሉ እኮ ለምን እህትና ወንድም አልሆናችሁም? መሆናችሁ አደለም እኮ የእሷ ጥያቄ፣ ለምን ዋሻችሁኝ ነው። ኦዲየንስ መዋሸትና የቀረባችሁ ሰው መዋሸት ይለያል፣ ገባችሁ? አንዳንድ ጊዜ የሆነ ነገር ሁሉን ነገር አውታችሁ ሚዲያ ላይ እኮ አትናገሩም። አሁን እኮ ለእሷ ለምን እውነቱን አልነገሯትም እንጂ እኮ ግዴታ ለእኛ የምናገር ግዴታ የለባቸው። አሁን ቢሆን ለእሷ ነው እሷን የሚሰብር ነገር መሆን የለበትም። በዙሪያ እስካሉ ድረስ እሷም እነሱን እነሱም እሷን የሚሰብር ነገር መደባበያ የለባቸውም ነው። እኔና እናንተ ኮ ሰላሳ ደቂቃ ቪዲዮ ነው የምናየው፣ አይደለም እነሱ ግን ረጅም ጊዜ ነው አብረው የሚያሳልፉት። ስለዚህ ምንም እንትን የሚል አይደለም ማለት፣ ሄሎ በፈጠረሽ አንቺ እንጂ ቢኒ ጓደኛዬ ነሽ ብሎ ስለሚያስብሽ እንደ ጓደኛ ነው የሚያወራሽ። አንቺም እንደ ፍቅረኛ ሳታይ እንደ ጓደኛ ሁኚ። በፍጹም ብዙ ርቀሽ አታስቢ። በቃ ጓደኞች ሲሆኑ በፍቅር አታስቢ፣ ትጎጃለሽ። ሌላው የተደበቃላቸው ይደበቁ፣ ምን አገባሽ? ጓደኞችሽ ናቸው። ንቀሽ ለፊ። ሁለቱም ምንም አይጠቅሙሽም፣ ንቂ። አዎ ያ አታስብም ሄሉ በፍቅር አላሰበችም። ያው ቪዲዮ ስለተሰራልን ታፈቅራለች ማለት አይደለም። ተፋቅረናል ብለው ቪዲዮ ሰርተው እስካላወቁን ድረስ ሰው እንደዚህ ባደረገው በሪያክቱ ፍቅር ፍቅር እኛን የምንለጥፈው። በነገራችን ላይ አንድ ሁለት ሰዎች አብረው ወንድና ሴት አብረው ከመጡ ሮጠን እኛ የምናስበው ፍቅር ፍቅር ይሸተናል፣ ዚ ቤትብለን ከዛ በራሳችን እናጣምራቸዋለን። እነሱም ደግሞ ያ በቃ ቪዲዮ ሲሄድላቸው ተጣመርን ብለው ይመጣሉ እንጂ ምንም ያየነው ነገር የለም ስለ ይሉና ስለ ቤኒ ፍቅረኛሞች ሊያደርጋቸውም ወይም ደግሞ አፍቅረው ላይ አፍቅሮታል ሊል የሚያሰኝ ነገር፣ ስለዚህ ይሉ ምንም እዚህ ጋር ጥፋት የለባትም። ዋናንተ ደግሞ ቢኒ ተብዮው አንዴ በአንተ ቤት እንዴ በህት ቤት ይዛሀት አትዙር፣ ራስህን ችለህ ስራ። ይሉ ታማሌ ተዋት፣ ትረፍበት። ከቻልክ ማስታመም ነበረብህ እንጂ ያዞርክ በፈለግከው ቤት አክለት አታሳምማት። ተኝታት ቻለሁ እግዚአብሔር ይማራት። የምር አሁን በግድ ነው የምትንቀሳቀሰው። ጣልቃ የገባች በጠብጨ የነበረው ሌላ ጉዳይ እንዳለሽ ገብቶናል። አሁን ሄዶ ተዋትና እኛ የሚያስጨንቀን ጤናዋ እንድትጠብቅ ነው። ታውን አዎ፣ ያ ይሄ ነገር አሁን ማለት አሁን ያም ማለት ነው። ታሪክሽ አሳዝኖናል በእውነቱ። ነገር ግን በየመሀል እየመጣሽ አንዳንድ አንድ የምታረጊያቸው ነገሮች እስከ መጨረሻው የሆነ በቃ አንቺ ለቢኒ የሆነ ነገር እንዳለሽ የሚያሳይ ነገር ነው የሚታየኝ እኔ እንጂ በወንድምነት ደረጃ አይደለም። በቃ የሆነ ነገር ላይ ሲደርሱ ጫፍ ላይ ሲደርሱ የሚበጠበጠው አንቺ ስመጭ ነው። እና ይህ ነገር ከመጀመሪያው ጀምሮ ስትቀርባት የዚህ ፍላጎት ካለሽ ይህ የሚዋሽ ነገር አይደለም። ሲጀመር አይደለም እህትና ወንድምነን ብሎ መናገር ቀርቶ ፍቅረኛሞች እንኳን ይሄድ ብትኖሩ ብትሆኑ፣ ግልጽ ነግሯት፣ ቢገናኙ ምንም የሚያስደንቅ ነገር የለ። ምክንያቱም ሰው ያለፈ ህይወት አለው የራሱ ህይወት መብቱ ነው የፈለገውን ነገር የማድረግ ነገር ግን ሲደበቅ ነው። ውሸት ውሸት ሲሆን መጨረሻውም ጥሩ አይሆንም። ስለዛ ይሄ ነው የሚያበሳጨው እንጂ ሌላ ለሚሄዱን ተዋት፣ የባሰ በሽታ አትሆኑባት የልዬ ህይወት ምን አለበት እኛንም ኃጢአት ባታስገቡን። ይሄ ኮ በጊዜ መናገር ችሉ ነበር። አሁን የፈጠራችሁ ዴ ስዲ መሰለባችሁ ባካችሁ። አሁን ይሄዱን ጤና ይቀድማል። ከቻላችሁ አብራችሁ አጸበል ሄዱ። ያ አሁንም አረፈ ደም ሄዱን በደንብ ቢቀታ ጠይቀሽ ከቻልሽ ቤተክርስቲያን አብረሽ ሁሉንም ግልጽ አድርጊ። እንደ እህት ቅረቢያት። ምንም የተደበቀ ነገር እንዳይኖር በፈጣሪ ፊት ንገሪያት። ለካሜራ ብለሽ ሳይሆን ለህኒና ስቲ ነገሮችን አስተካክሊ። ብቻሽን ሳይሆን ትልቅ ሰው ይዘሽ ሄዱን ወደ ነበር ፍቅራችሁ ለመመለስ አሁን አረፈ አልከፈደም ይሄ ይቅርታ ጠይቁ ሁለታችሁም። ያ ትክክል ነው። እኔም ይሄንን ነው የምለው፣ ምክንያቱም ምንም ውሸት የሚያመጣው ነገር የለም። እንደዚህ የራሳችሁን በቃ የምትቀርቡትን ሰው ነው ምናምን ነው የሚያሳጣችሁና፣ እንደዛ ብታደርጉ የተሻለ ነው። ቢኒ ልክ ነው። ይሄ ሁላችን ያለ ህይወት ነው። ሄሉ ግን የሰውን ችግር ብለሽ ነው አለማዳመጥሽ ይደብራል። ሁሌ የሆነ ነገር ሲሉሽ ጥለሽ መሄድ የለብሽም። ቢያንስ ትግስት ሲኖርሽ፣ እኔ እና አዳመጠች ከዚህ በላይ ታዲያ በቃ ሰማቻት። ሄደች ከዚህ በላይ ምን ታርግ? ነገ ደግሞ ደሞ አብሮ ይመጣሉ። ትክክልና ትክክል፣ እዛም ትክክል ዝም ትክክል አትበሉ። እነሱ አይለያዩም። ሲጀመር ግን ያለው ነገር ጥሩ አይደለም። እንደዚህ ውሸት ምንም አያስፈልግም ነው። ቤተሰብ፣ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ እያረጋችሁ አበረታቱኝ። ስለ ተካተላችሁኝ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ወዳችኋለሁ። መልካም ጊዜ። ቻው ቻው።